አቤላ፣ ስልሳ አራት ሀገር እስካሁን ዞርሀል? አዎ። ያስገረመህን ሶስት ሀገር ንገረኝ። ጃፓን፣ ሲንጋፖር እና አሜሪካ። ዩናይትድ ስቴትስ ማለት ነው? የዩኤስ ውስጥ አሜሪካ። ምን የገረመህ? ሶስቱም የተለያየ ነገር አላቸው። እሺ። ጃፓን ባህላቸው በጣም ካልቸራቸው በጣም የሚገርም ነው። ህጋቸው የሚገርም ነው። አኗኗራቸው የሚገርም ነው። ለህፃናት ለልጆች ለትውልድ ያላቸው ራዕይ፣ የመጡበት መንገድ፣ የስራ ባህላቸው፣ የትምህርት ባህላቸው ኤቭሪቲንግ ስፒችለስ ነው የሚያደርገው በጣም የሚገርም ነው። ሲንጋፖር ደግሞ ለውጥን በአጭር ጊዜ እንዴት ሀገር እንደሚገነባ በጣም አስገራሚ የሆነ አካሄዳቸው ኢንቫይሮንመንት ላይ የሰሩት ነገር በጣም ያስደንቃል። ለሚያየው ሁሉ የሚያፈዝ ነው። ከኤርፖርታቸው ጀምሮ ዋው የምትልበት ነው። አሜሪካ ስቴት ደግሞ ሀገር ግንባታ ላይክ በጣም ተጽዕኖ ፈጣሪ ሀገር እንዴት እንደሚገነባ እንዴት ከትውልድ ትውልድ ጥንካሬን ጠብቀ መቆየት እንደምትችል ሀገር እንዴት እንደሚሰራ አሜሪካ ራሷ ሰፊነት በግዛት በጣም እና በአንዱ ጫፍ እና በአንዱ ጫፍ ራሱ የአራት ሰዓት እና የአምስት ሰዓት ልዩነት ነው ያለው፣ ከስፋቷ የተነሳ ማለት ነው። የሰዓት ልዩነት አሁን በኒውዮርክ ሳይድ እና በካሊፎርኒያ ሳይድ የአራት ሰዓት ልዩነት አላቸው ሁለቱ ግዛቶች። ያ ማለት ኒውዮርክ አራት ሰዓት ሲሆን ካሊፎርኒያ ገና አንድ ሰዓት መጧት ገና እየነጋ እና ምንድነው በዛ ያህል ልዩነት ያን ግዛት ተቆጣጥሮ አለም ላይ ተጽዕኖ ፈጥሮ አሁን ለምሳሌ ዶላር ማያውቃለ የለም የለም የአሜሪካን ባንዲራ ማያውቃለ በጣም ብዙ ገጠር ውስጥ በትገባ ብዙ ቦታ ይታወቃል ዶላር እና በዚህ ልክ ተጽዕኖ መፍጠራቸው ምን ያህል ጥንካሬያቸውን ያሳያልና በእነዚህ ነገሮች ያው ዲቴል ነገሮች አሉ። ብዙ ታብራራው ሙሉ ቀን ልታወራው የምትችለው ነገር ትክክል። ግን እንዳልኩ በዚህ ልዩነት ሁለቱ ነገር በጣም ያስገርም፣ እነዚህ ሶስቱ ሀገር በጣም ያስገርሙኛል። ግን ሌሎችም አሉ ብዙ ጥንካሬ ያላቸው ግን ሶስቱ ስላልከኝ ነው እንጂ ሶስቱ ነው ያልኩህ። ዝም ብለህ 64 ሀገር አይተሃል? አዎ። 64 ምርጥ ሀገር ንገረኝ የምትልኝ ይሻል። እሺ ለአስር ቀን ብለህ ወይም ለአንድ ሳምንት ብለህ ሄደህ ሀገሪቷን ከመውደድህ የተነሳ ረጅም ጊዜ የቆየባት ሀገር አለች? አዎ። ሰው ነግሮ ነዋ ጃፓን ለአስራ አምስት ቀን ነበር የሄድኩት ግን ከወር በላይ ነው የቆየሁት። በጣም እንዳልኩ ነው እኔ ስለ ጃፓን፣ ብዙ ሰው ጃፓንን መጎብኘት አለበት ነው የምለው። በጣም በተለይ አሁን ጃፓን ሲባል ብዙ ሰው የሚያስበው እንትን ነው ይሄ ሳይንስ፣ ሮቦቲክስ ምናምን ሊመጥቀዋል ምናምን ነው የሚባለው። እሱ ብቻ አይደለም የሚያስገርም። እሱ እርግጥ ነው ባቡራቸው ምናቸው ያስገርማል። እርግጥ ቻይናም እንደዛ አይነት ነገር አለ። ጃፓን ስትሄድ ግን ስነ ስርዓታቸው፣ ባህላቸው በተለይ ኪንሱጊ የሚባል እነሱ ጋር የተማርኩት እንትን አለ። ስትረስ እንዴት ሪሊፍ እንደምታገኝ መሰበር ላይ መከፋት፣ ብቸኝነት ሲሰማ እንዴት ከዛ ለመውጣት የምታደርገው የሸክላ መገጣጠም ጥበብ ነውና በጣም ነው የሚያስገርመው። እንዲህ አንድና ሁለት ብልህብ እንደገና ሄሮሺማም ተጉጄ ነበር ቪዲዮም ሰርቼበታለሁ፣ ዩቲዩብ ላይ ብዙ ሰዎች አይቶታል። ሶ ሄሮሺማን እንዴት ከዛ በኋላ ሄሮሺማ ላይ የሰሩት ስራ ሄሮሺማ ፍንዳታ በኋላ ትውልድ ላይ የሰሩት ስራ በጣም የሚያስገርም ነው። እና በዛ በዛ ጃፓን ስጎበኝ ካላስ መቃ የማስበው በጣም የሚያስገርም ነገር ነበረ ከዛ በላይ ሆኖ አገኘሁት። በጣም ብዙ ጊዜ እዛ ቆየሁ። ለምሳሌ ደግሞ አስር ቀን ለመቆየት አስበክ ሁለት በሁለት ቀን በሶስት ቀን ቀጥለ ይሄው ሀገር አለ አለ አረ እባክህ እውነት ማ ቶ በጣም ሙቀት የሆነች ሀገር ይሄ ክበት አዎ፣ ኮይት ነው እንትን ኮይት አዎ እንቁላሉ ሁሉ ጠብሻለሁ እኮ ቪዲዮ ላይ በፀሐዩ ማለት ነው። የእውነትህን ነው እውነት አሁን አንተ ኳታር የመጣው በቅዝቃዜ ጊዜ ነው። አይ እሺ፣ ሙቀቱ ሲመጣ እታየዋለህ። ከዛ ከዚህ በላይ ነው ኮይት ደሞ የሚሞቀው እና በአለም ላይ በሆተስት ካንትሪ ከሚባሉት መካከል አንደኛው ኩዌት ነች። እና በጣም ነው የሚሞቀው። የሆነ ባለ ታክሲ ነው የወሰደኝ እና አንተ ሲወስደኝ ወደ በረሃው ላይ ይሄ በረሃውን ሲል ለመቅረጽ ማለት እሺ። መጥበሻ ገዛው እንቁላል ገዛው ገዛውና፣ እዛ በረሃው ላይ ደርሼ እንቁላሉ መጥበስ ልጀምር ስል በቃ ሄዳ አልኩት የታክሲ ሹፌር እሺ። አንተ ሄድ በቃ እኔ ቀርጬ ምናምን መጣል ነው ማንንም ቀርጬ ምናምን ስጨርስ እደውልልሃለሁ ስል ከሄድኩ ትሞታለህ ሄድኩ ትሞጣለህ ኤሲ ያስፈልጋል ምናምን ሲለኝ፣ እኔ ብዙም እንትን አላደረኩም። እኔ ነው የሚቀባጥረው ምናምን ብዬሽ ወረድኩኝ። ስወርድ ወንድሜ ተመልሼ ነው የገባሁት ወደ እዛው እና ኤሲ አብርቶ እኔ ኤሲ አብርቼ እዚህ ጠብቅሃለሁ፣ መቀዝቀዝ ስትፈልግ እየመጣህ ግባ አለኝ። እሱ ወርጄ በቃ እንዴት በትግል እንደቀረ አሰብ። በጣም ነው የሚሞቀው። ይሄ ላስቲክ እንዲህ መሬት ላይ ተቀምጦ እነሱ በጋቸው ሲመጣ አይለኛውም ከሲመጣ ላስቲኩ እንዲህ ቅልጥ ሲል ታያለህ መሬት ላይ በጣም ዴንጀረስ የሆነ ሙቀት ነው ያለው። እና እንቁላል ሊትራሊ እንቁላል ጠበስኩኝ በፀሐዩ ማለት ነው። በሰላም ቺ ትቀልዳለ ትበላል ሲፈታ ያ በጣም በጣም በጣም ሙቀት ነው ከምልህ በላይ ማለት ነውና በጣም ገረመኝ ማለት እሺ። በተለይ እዛ ውስጥ አሁን በዛ መልክዓ ምድር ሰርተው ምናምን በቃ ቤተሰቦቻቸውን የሚደጉሙ ምናምን በጣም ጀግኖች ናቸው። በጣም ያደነቁት ነው። ቪዲዮም ላይ ስፔሻሊ ተናግራሉ። ብዙ ኢትዮጵያውያን ናቸው ያሉት እዛ እንደምታውቀው እና በጣም ጎበዞች ናቸው። በዛ መልካ ምድር መኖር በጣም ከባድ። በጣም የበረደ ሀገርስ ግሪንላንድ ነው። ግሪንላንድ በጣም ይበርዳል። ኖርዌይ ክረምታቸው ላይ ወደ ላይ አካባቢ ወደ ኖርዝ ፖል አካባቢ ኖርዌይ ስትሄድ፣ ስዊድንም ወደ ላይ ስትሄድ ፊንላንድ በጣም ይበርዳሉ እነዚህ ሀገሮች፣ ግሪንላንድ ግን ከአመት አመት በረዶ ነው። ኦፍኮርስ በጣም ነው የሚበርደው። ኤክስትሪም ነው በጣም እና በቃ ምን እያሰብኩ ሁሉ ማለት ነው ቅድም ያሰብኩ ሀሳብ ይደርቅብና አያሳልፍም። አዲስ ሀሳብ ስንመጣ አያሳልፍል ስንት ሀገር ዞርሃል? እኔ እ እኔ በስመ አብ እኔ ስልሳ ሶስት ደርሻ አለው ደፍተር ላይ ታውቃለህ የድሮ ደፍተር ላይ እዛ ላይ በማንበብ አይ የሄድክባቸውን አገሮች ዘርዝር ስትባል፣ ኳታር ድጋሚ ኳታር ሶስተኛ፣ አዎ ኳታር ታማሽ በነገራችን የሆነች ሀገር እንጂ ሪፖርት አድር የተመለስኩ ግን እንደ ሄድኩላል ግን የማወራው ጎግል አረቁና እና ሶስት አገር ላሉ አሁን ወጪዋ ውድ የሆነችበት ሀገር አ ቤርሙዳ፣ ቤርሙዳ፣ ቤርሙዳ ይዳርን ቤርሙዳ ትሪያንግል ምናምን ይላል ሰው አይደል? ቤርሙዳ የምትባል ሀገር አለች። ግን ኖርማሊ የቤርሙዳ የምትባል ሀገር አለች። እዛው የሚባለው እንደ የደሴት ሀገር ነው፣ እንግሊዝ የምትቆጣጠረው ሀገር ነው እና በጣም ውድ ነው፣ ኤክስፔንሲቭ ነው። በቃ የሆነች አንድ ቦትል ውሃ ምናምን አምስት ዶላር ስድስት ዶላር ምናምን ነው የሚሸጠውና በጣም ነው የሚያስደነ በጣም ውድ ነው፣ ኤክስፔንሲቭ ነው። ሁሉ ነገር የምትነቃው ነገር ሁሉ እና እዛ ጾም ጥሩ ነው ሰዓት በላ ማጠጣ እዛ ሁለት ወር ሙሉ ረመዳን ነው። አይ ኖ እና በጣም ከባድ ነው። እዛ በጣም ኤክስፔንሲቭ። እሺ፣ እርካሽ የሆነች እርካሽ አገር ወደ እስያ በጣም እርካሽ ናቸው አብዛኞቹ ሀገሮች። እንደምሳሌ እንደነ ጆርጂያ፣ አርሜኒያ ምናምን ስትሄድ በጣም ቺፕ ነው። ብዙ ነገር በጣም እርካሽ ነው በሚያስደንቅ ሁኔታ ትራንስፖርቱ፣ ምግቡ በጣም ያስገርማል። በቃ በጣም በርካሽ ዋጋ ትመገባለህ፣ ትጓዛለህ ምናምን በጣም በጣም ርካሽ ናቸው። በጣም እሺ። የሆነ ያለመድከው ምግብ ላለመብላት መብላት ብለህ ጾምን ያደርክበት አጋጣሚ አለ በዚህ ሁሉ ሀገር? አይ ጾም ያደርኩበት የለም ምግብ አችሁ ያስደነግጣል። እሺ። አይ ምግብ አታጣም ነው ምግብ አዘግ ደንግጠ ታውቃለህ? አዎ አዝዤ ሳይሆን፣ ሊጋብዘኝ የሚያስጎበኘኝ ሰውዬ ባህላችሁም ምግብ አስጎብኘኝ ምናምን ብዬ፣ እሺ ኪርጊስታን የሚባል ሀገር እሺ፣ ምን አቀረበልኝ መሰለ? አዘዘ ዘዝ ብዬ አዘዘ፣ በነሱ ቋንቋ እሺ፣ አዘዘና ልክ መጣና፣ እስኪ የሆነ ብቻ እንትን አላለኝም። ስጋ ነገር ነውና ጠየቅሁት፣ ለምን ስጋ ነው? የፈረስ ስጋ ነው ከዛው። ማይ ጋድ! እኔ እኮ ስጋ አልበላም አልኩት። እሺ ቬጂቴሪያን ነኝና እኔ እኮ ስጋ አልበላም አትክልት ነገር እዘዝልኝ ምናምን አልኩት። ወይኔ ብበላ ወይኔ ብቀምስ ምናምን አልኩት። አንዱ ትራፍል ላይ ምንድነው የሰዎች ባህል የሰዎች እንትን ማክበር አለብ ማለት፣ እነሱ አሁን እኛን ባህላችንን ልክ እንደምናከብረው እነሱን ባህላቸውን በጣም ነው የሚያከብሩት። ገብተዋል። እና ትልቅ አሁን ጉዞ የሚያስተምር ነገር አንዱ ሪስፔክት ነው። የሰዎችን ባህል ታከብራለ። አንተ አትበላውም ከአንተ ባህል ጋር ካንተ ሃይማኖት ጋር አይሄድም፣ አለመድከውም ያን ነገር ስለዚህ ሪጀክት ስታደርግ ያንን ነገር ምናም ብላ አይደለም። ኦኬ ገብቷል። ሪስፔክት ባለው መልኩ አይ አልበላም፣ ዊብ በላ ደስ ሲል ነበር፣ በጣም ደስ ሲል ያንተም ባህል እነሱ አያውቁም። ስለዚህ በእኛ ባህል አይበላም ምናምን፣ ይሄ ርኩስ ነው የተወገዘ ነው ምናም ብትላቸው ይደነግጣሉ። አንደኛው ብዙም ታይም አይኖረውም ያን ለማስረዳት ገብቷል።

እነሱ በራስ ይጋሉ። ከሳት ይወዱታል። ከባድ ነው በጣም። እና ምግብ አንደኛው ትራቭል ስታር ኦብቪስሊ ምግብ በጣም ብዙ የሆነ አስደንጋጭ ነገር የሚበላበት ሀገር አለ። በቃ አንተ ለማየት የምትፈራውን እንስሳ እነሱ ቀለል አድርገው ምናምን የሆነ በቃ ቀለል ቺፕስ ምናምን መንገድ ዳር የሚሸጥ ቺፕስ ምናምን ነገር ነው በቃ እንደዚያ ቀለል አድርገው ይበሉታል። አትበላውም፣ ግን ታያለህ፣ ትታዘባለህ። እንዲህ ይኖራል እንዲህ የሚያኖራል እያልክ ያለም ስፋት ሁሉ ነገር እያስገረመ ይቀጥላለሁ በዚህ የጉዞ ሂደት ውስጥ ፈታኝ የምትለው ነገር ምንድን ነው? እኔ ፈታኝ አልለውም ለምን መሰለህ? ሁሌ አዲስ ሀገር ስለምታይ የሚገጥምህን ነገር ዲል ታደርገዋለህ ታልፋለህ። ምናምን ብዙ ነገር ነው፣ ግን ቋንቋ ትንሽ አሁን እኛ እንደምናስበው አሁን ድሮ እኮ ፈረንጅ ሁሉ እንግሊዝኛ የሚያወራ ነው የሚመስለው። ነጣ ካለ እንግሊዝኛ የሚያወራ ነው የሚመስለው አውሮፓ ሄድ እንግሊዘኛ ኢቭን አሁን ጀርመን ጀርመን ስትሄድ ደች የሚናገሩት ጋር ስትሄድ ምን እንግሊዘኛ የማይወሩ በቃ ምን ይበሳጫሉ፣ እንግሊዘኛ ስጠይቃቸው ምናምን። እና ኢቭን አውሮፓ እንደው ከአውሮፓ ብትወጣ አውሮፓ ውስጥ አሁን ደና እንግሊዘኛ የሚናገሩት ኔዘርላንድ ምናምን በደንብ ጥሩ ይናገራሉ። ሌሎቹ ግን ፈረንሳይ ብትሄድ ፍሬንች ነው ሌሎቹ ጋ ደች ነው። ወደ ታይስ ስትሄድ ብዙ ቋንቋቸው ድብልቅልቅ ያለ የሚገናኙ ማለት ነው። ሩቅና ሩቅ ናቸው ቋንቋቸው እና ቋንቋ በጣም ፈታኝ ነው። አሁን እንትን ትራንስሌተር በጣም ፈኒ ነገር ትራንስሌተር ነው የምትጠቀመው፣ የጉግል ትራንስሌተር ነው የምትጠቀመው ለመግባባት ከድራይቨሮቹ ጋር ምናምን። አሁን በተለይ በጣም የሚያስቸግረው የቋንቋ ነገር ወደ እስያ ስትጓዝ፣ ወደ እስያ ስትጓዝ በጣም ግራ ይገባና ጆርጂያ ይወስደኝ የነበረው ባለ ታክሲ እኔ እስካሁን ድረስ ያስቀኛል። አሁን ጉግል ትራንስሌተር ይሄ ፈጥነህ ስታወራበት አይችልም ለመያዝ። ቀስ እያልክ ነው የሆነ ሃው አር ዩ ብለህ ከዛ ይተረጉምለታል ነው፣ እንደዛ ነው። ከዛ የሚሄድበትም ቦታ ነግሬው ስለሚሄድበት ቦታ ኤክስፕሌን እንዲያደርግልኝ ጠየቅኩት። ማለት ምን ያህል ይርቃል ዋጋው ስንት ነው እንዴት ነው የሚለውን ነገር

ዋተር ውሃ አምጣ፣ ቴንክ ዩ። እነዚህ የሆነ ዕቃ እንትን ናቸው። ኮመን የሆኑ ወርዶች አሉ የምትግባባባቸው። ዞሮ ዞሮ እንዲህ ብለህ አትጠጣም፣ እንዲህ ብለህ ነው የምትጠጣው። እንዲህ ትለዋለህ ወይስ እንዲህ ትለዋለህ? ቪዛ ትከለክለኛለች ብለህ ያላሰብካት የከለከለችን አገር ጃፓን። ሦስት ጊዜ ተከልክዬ በአራተኛው ነው የሄድኩት። ጃፓን ጃፓን? አዎ ጃፓን። ሦስት ጊዜ ተከልክዬ በአራተኛው ነው የሄድኩት። አቶ በቃ ወደድ ከተለዚህ ነው ሁለት ቪዛ አይደለም ቪዛ እና ነው። የተወደዳችሁ ተመልካቾች፣ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። እስካሁን አብራችሁኝ ስለቆያችሁ በጣም በጣም አመሰግናለሁ። አቤል ብርሃኑን የወይኗ ልጅ በጣም በጣም አመስግኑልኝ። አቤልዬ በጣም አመሰግናለሁ። እንግዳይ ስለሆንክ ካክብረኸኝ በጣም ነው የማመሰግነው። ስላገኘህም በጣም ደስ ብሎኛል። በጣም ቁም ነገረኛ በጣም የምትገርም ሰው ነህ። በጣም በጣም አመሰግናለሁ። ከራሱ ዩቲዩብ ቻናል ውጭ ቀርቦ አያቅምና ያው አስጨንቄው አስገድጀው ነው እንግዲህ ያደረኩት። ይህን አገር ላገር የሚዞር ሰውዬ ድጋሚ ያላገኘው ብዬር ያልኩኝ እና አቤላዬ በጣም አመሰግናለሁ። ስለሰጠኸኝ ጊዜ ስለ አክብሮትህ በጣም ነው የማመሰግነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ የተወደዳችሁ ተመልካቾቼ በቅርቡ እንግዲህ በአዳዲስ አዲስ ስራ መጣላችኋለሁ። እየተዘጋጀው ነው። በጣም አመሰግናለሁ ሁሌ ከጎኔ ስለሆናችሁ። ይመቻችሁ። ቻው ቻው።